እዚህ ጋር እግር የሚወጣበትና ሹሹል ነው የሚወጣበት ነው። አረ ወገን ተወዛግበን አለቀን። አረ ተወዛገብን እንዴ! ምንድነው ግን? አይደለም እኔ የምሬ ነው። በጣም ተወዛገብኩኝ። ምክንያቱም ይሄ ቪዲዮ ከመለቀቁ ከተወሰኑ ሰዓታት ከአንድ ሰዓት ከሁለት ሰዓት በፊት ምናምን ሄርሜላና አብርሃም ሩማቸው ውስጥ አቤል ባለበት እንትን ይሄ ሲንክ መታጠቢያ ሲንክ ያለበት ቦታ ላይ ጉንጩን እየሳመችው እያሻሸችው ምናምን አይቼ ነበርና አሁን ደግሞ ከመሸ የተለቀቀውን ቪዲዮ ሳይ ግራ ገባኝ። እና አንዳንድ ሰዎችም ደግሞ ማለት ነው ስለዚህ ጉዳይ ለማውራት ስሞክር ነበርና ይሄ ነገር እንዴት ነው ሪል ነው ወይ ምናምን የሚባለውን ነገር ለማውራት ስሞክር ኖ ይሄ ቪዲዮ ከተቀረጸ የቆየ ነው ምናምን የሚሉኝም አይነት ሰዎች ነበሩና እኔ ተወዛገብኩኝ። እግዚአብሔርም በጣም ነው የተወዛገብኩት። በቃ ግራ ገባኝ። እውነት ይሄ ቪዲዮ ያልቆየ ከሆነ ትላንትና አሩታን አይተናታል አይደለ? ቪዲዮ ሰርታ ተለቆ ምናምን ያለውን ነገር በደንብ አይተናል። የመጨረሻ ውሳኔ ነው ምናምን ብላ ሄዳለች እና በዚህ ቅጽበት ሀሳቧ ተቀይሮ እንደዚህ ልትሆን እምትችልበት ምንም አይነት ምክንያት የለም። ሳስበው ሳስበው ይሄ ቪዲዮ የመች ነው ብዬ አስባለሁኝ። አብርሃም ወደ ቡታጅራ በመጣ ሰዓት ላይ አንድ ሁለቴ ምናምን ተገናኝቶ ሰላማዊ የሆነ ኮንቨርሴሽን አድርገው ነበረና ምናልባት ከዛ ቪዲዮ የቀጠለ ሊሆን ይችላል። ምናልባትም አብርሃም ይህንን አጋጣሚ መጠቀም ፈልጎ ወይም እዚህ ጋር እየተፈጠረበት ያለውን ጫና ለመቀነስ ቆም ብሎ ከተቀረጸ የትንሽ ቀን የቆየ ቪዲዮ ለቆም ሊሆን ይችላል ለሚሉ ሀሳቦችን ምናምን እኔ ጭንቅላቱን ውስጥ አሉ። አንድ ሁለት ሰዎች ጋር ምናምን እንደዚህ ለማውራት ስሞክር እንደዚህ አይነት ነገሮችን አውርተዋል ማለት ነው። ለማንኛውም ግን ማለት ነው እኔ የምሬን ነው የምላቸው አሁን አብርሃምን ማመን በጣም እየቸገረኝ ነው። እኔ እንደዚህ የቸገረኝን እንደዚህ ማመን የቸገረኝን አብርሃም ሩታ በምን አግባብ አምነው እኔ አብራው ልትሆን እንደምችል አላቅም። ግን ብቻ ያው ለማንኛውም አብርሃም እውነት ነው እንደዚህ ያደረገው ነገር ትክክል ነው የምር ወደ ሩታ ልቡ ተመልሶ ነው ወይ የሚለውን ነገር ለማየት የተወሰኑ ቀናቶችን ማየት መቻል አለብን። አምሹር ነገ ከሄርሜላ ጋር የሆነ ነገር ደግሞ እያደገ ሊመጣ ስለሚችል ማለት ነው ምክንያቱም አያደርግም እንዳንል በተደጋጋሚ እንደዚህ አይነት ነገሮችን ሲያደርግ ያየነው አይነት ሰው ነውና። ስለዚህ እኔ አሁን እንዲ ነውም እንዲ ነውም ብዬ ከማውራቴ በፊት አንዱ ለቀን ስጡኝ፣ ወገኖቼ ይኸው በእናንተ ፊት ማለት ነው። አንዱ ለቀን ስጡኝ፣ ከዚህ ከውዝግቤ ልውጣ። እኛ ስንት ነገር እዚህ ገና መተት ተሰርቷል፣ ጸበልን እንወስዳለን፣ ስዳለን ምናምን ብለን እናስባለን፣ አንተ በዚህ በኩል ሌላ አይነት ነገር እያደረክ ነው እና? ከውዝግባችን እንድንወጣ ቢያንስ የተወሰነ አንዱ ለቀን ስጡን፣ እንየው። እመኑኝ ወገኖች፣ እኔ አትሳሳቱ፣ አብርሽን አብርሽን ማመን ከባድ ነገር ነውና፣ አንዱ ለቀን ቼክ እናደርገው ምናምን፣ ከዛ በኋላ ምንም ችግር የለውም እኛም የምንፈልገው ከልጅህ እናት ጋር ታርቀ ሰላማዊ ህይወትን እንድትኖር ነው ምንፈልገው። ይሄ ደግሞ የአብዛኛው ሰው ፍላጎት ነው። በነገራችን ላይ እዚህ ሚዲያ ላይ የሚናገረው ኮመንት ሴክሽን ላይ የሚጽፍልህ በጣም ብዙ ብዙ ነገር የሚለው ሰው አንተና ሩታ በትክክለኛው መንገድ ልክ ድሮ እንደነበራችሁ ፍቅር አንድ ላይ እንድትሆኑ ስለሚፈልግ ነው ዛሬ በተለቀቀው ቪዲዮ ላይ የተጻፉ ኮመንቶችን በብዛት ለማየት ሞክሬ ነበር እና በብዛት በቃ የእናንተ ነገር ለአብዛኛው ለእናንተ ተመልካቾች ምን ያክል ሴንሲቲቭ ነገር እንደሆነ ምናምን የተረዳሁት እና ምን ያክል የእናንተን አብሮ መሆን፣ ምን ያክል የእናንተን መታረቅ እንደሚፈልጉ ማለት ነው። የእውነት እኔ ይሁን እሺ፣ ችግር የለውም ግን ቢያንስ እናንተን ለሚመለከተው ከእናንተ ጥሩ ነገር እማራለሁ ብሎ እንትን ለሚል ሰው ይሄ ነገር ይገባዋል ብዬ አላስብም። ምክንያቱም ይህን ነገር እምለው ዛሬ ከተሰጧችው ኮመንቶች ማለት ነው በቃ ምንም ነገር አድርጉ፣ ምንም ነገር አድርጉ፣ እናንተ ብቻ ታርቃችሁ አንድ ላይ ሁኑ ማለት ነው። ይሄ የሁሉም ሰው ፍላጎት ነውና ለእንደዚህ አይነት ሰው ደግሞ ዴሊ ዴሊ ቢቻል እንደውም ፍቅር ፍቅር የሆኑ ነገሮችን ማሳየት ቢቻል የተሻለ ነው ብዬ አስባለሁ ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ አለን? እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ሰዓታችንን ጠብቀን ከመሸ መተናል ማለት ነው። ሁላችሁም እንደኔ ተወዛግባችኋል እርግጠኛ ነኝ። እንዲህ እኔ ብቻ አይደለም የተወዛገብኩት አይደለ? ምክንያቱም ቀን ሄርሜላ ስቶሪ ላይ የተለቀቀውን ቪዲዮ ያየሰው ሰው አሁን ምሽት ላይ የተለቀቀውን ቪዲዮ አያወዛገበውም ብዬ አላሰብም። እስኪ እንደኔ የተወዛገበ ይግለጽልኝ። እኔ በጣም ተወዛግቤያለሁኝ የምሬን ነው እና ቅድም በመግቢያ ላይ ምን ይሄ ቪዲዮ ምናልባትም አብርሃም ከመጣ በኋላ ሁለት ጊዜ ከሩታ ጋር ጥሩ የሆኑ ግንኙነቶችን አድርጎ ሁላችንም ደስ ብሎን ነበር እና ምናልባትም በዛ ሰሞን ወይም በዛ ሶስተኛ ጊዜ በግንኙነታቸው የተቀረጸ ቪዲዮ ነው የሚል ነገር ጭንቅላቴ ላይ መጣ። ምክንያቱም እሱ ቪዲዮ የተቀረጸበትን ታይሚንግ ስታዩ፣ ቦታውን ስታዩ አንድ አይነት ቦታ ነበረ ወይም ከሩታ ጋር ሩታን ጠርቶ መጥቶ ምናምን ደስ የሚል ጊዜ ምናምን እንደውም በቃ ሁላችንም አብርሃም ወደ ቀልቡ ተመለሰ ምናምን ያልንበት ያ ቪዲዮ አለ አይደለ? ከአንድ ከአራት ከአምስት ቀን በፊት የተለቀቀ ቪዲዮ ነበር እና ቦታውም እሱ ጋር ነው። ምናልባትም በዛን ሁለተኛ ቀን አግኝቷት ምናምን የተቀረጸ ቪዲዮ ነው። ከዛ በኋላም ሊሆን ይችላል እንደዚህ አይነት ነገሮች የመጡት የሚሉ ነገሮችን እኔም ጭንቅላቴ ውስጥ መጣ። አንድ ሁለት ሰዎችም በዚህ ጉዳይ ላይ እንደዚህ አይነት አስተያየቶችን ሰጡኝ እና እንደዚህ አይነት ነገሮችን አሰብኩኝ። ምክንያቱም ቀለ የተለቀቀውን የሄርሜላ ስቶሪን አይታቸዋል። ከሰሞኑ የነበሩ ነገሮችን አይታቸዋል። ትናንትና ደግሞ ሩታ ምን ያክል ተበሳጭታ እንደሄደች ሁላችሁም አይታችኋል እና አብርሃም ምናልባትም ሆን ብሎ ማለት ነው፣ ሆን ብሎ ጫና በዝቶበታል። ተመልካች በጣም እንትን እያለው ነው፣ በነገራችን ላይ በጣም ጫና እየፈጠረበት ነው። ምክንያቱም እያደረገ ያለው ነገር ስህተት ስለሆነ ማለት ነው። ስለዚህ ምናልባትም ይሄ ቀርጾ ያስቀመጠውን ቪዲዮ ሆን ብሎ ለቆትም ሊሆን ይችላል የሚል ነገር እኔ ጭንቅላቴ ላይ መጥቷል። እንግዲህ ከሚሰሩት ነገሮች አንጻር ዛሬ እንደዚህ ሆነ፣ ዛሬ እንደው ደስ የሚል ነገር አሳለፈ ብለን በነጋተው ደግሞ ማይሆን ነገር እያደረገ እናየዋለን። እና ከአብርሃም ይሄ አዲስ ነገር ስላልሆነ እኔ እንደዚህ በማሰቤ ሌላ አይነት ስሜት አይሰማኝም። የመሬ ነው የምላችሁ ምክንያቱም ነገ አምሹር ከሄርሜላ ጋር ይመጣል። እኔ በድፍረት ይህንን ነገር መናገር እችላለሁኝ ምክንያቱም እስከዛሬ በጣም ብዙ ነገሮችን ስናይ ስለነበር ማለት ነው። እና ምናልባትም ይህንን ሀሳቤም ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁኝ። ስለዚህ ትላንትና እንደዛ አምርራ እንደዛ ወስኛለውም ብላ የሄደች ሩታ በምንም አይነት ሚንስ ዛሬ መታ እንደዚህ ፈገግ ብላ እንትን ልትል አትችልም። ቢያንስ የሆነ ነገር ሊኖር ይችላል ብዬ አስባለኝ እና ይሄ የኔ እንትን ነው ሀሳብ ነው ምናልባትም በነዛ ሁለት ሶስት ቀናቶች ወይም ገና ከአዲስ አበባ ወደ ቡታጅራ በመጣና ተገናኝተው በተነጋገሩበት አጋጣሚ የተቀረጸ ቪዲዮ አሁን ላይ ጫናዎች ስለበዙበት ለቆም ይሆናል ብዬ አስባለሁኝ። ከዛ ውጭም ያው የተለመደ ነገር ነው የአብርሽ ነገር። ምናልባትም የምርም እያወዛገበን ሊሆን ይችላል። ሩታ ምሱ ላይ መጨከን ስለማትችል ወይም ተጨክናለች ተብሎ ስለማይታሰብ፣ ደካማ ጎኖ አብርሽም ስለሆነ ምናልባትም ደግሞ እንግዲህ አሁን የሕፃኑን ልብስ ይዞ ምናምን ሲመጣ ምናልባት አንጀቷ አልችል ብሎ ሊሆንም ይችላል። ያው ፋይናሌ የተለያዩበትን መንገድ ምናምን አይታችኋል። እኔ ይሄ ቪዲዮ የምር የዛን ቀን ያልተቀረጸ ከሆነና ዛሬ የተቀረጸ ከሆነ ሩታ አብርሽ ላይ መጨከን እንደማትችል ነው በዚህ ቪዲዮ ማየት የቻልኩት። በዚህ ነገር ደግሞ ደስተኞች ነን እኛ። እሷን የሚጎዳ ነገር እሷን የሚያስለቅስ ነገር አሁን እንደዚህ ባለችበት ሁኔታ በጣም ትሪትመንት የሚያስፈልጋት በጣም ራሷን መንከባከብ እንደዚህ ከሚያስጨንቋት አእምሮዋ ላይ ሌላ አይነት ነገር ከሚፈጥሩ ነገሮች እንድትርቅና የአንተ እንክብካቤ ስለሚያስፈልጋት፣ አንተ በዚህ እንክብካቤ በሚያስፈልግበት ሰዓት ደግሞ ሌላ ጭራሽ እሷን የሚያበሳጭ እሷን ሌላ አይነት ነገር ውስጥ የሚከቱ ቦታዎችን ላይ ስለምናይህ እንጂ እንደዚህ አይነት ነገሮችን የምንለው ይሄ የሁሉም ሰው ፍላጎት በጣም ብዙ ዋጋ የተከፈለበት ፍቅር እኮ እንዲሁ ከመሬት ተነስቶ ሜዳ ላይ እንዲቀር ማንም የሚፈልግ ሰው የለምና ከዛ ከዛ አንጻር እኔንም ጨምሮ ሌሎችም በዚህ ጉዳይ ላይ ቪዲዮን የሚሰሩ ሰዎች በጣም ብዙ ነገር ሊሉ ይችላሉ እንጂ በየትኛውም አይነት መስፈርት አንተና ሩታ አንድ ላይ እንድትሆኑ እንፈልጋለን። ከምንም እና ከምንም ነገር በላይ ትልቁ ነገር ደግሞ እቺ ልጅ በደንብ ማረጋገጫ ማግኘት መቻል አለባት። እንደዚህ ሲሆን እንደዚህ ከሱ አስበልጦ ከሌላ ሴት ጋር ሲሆን የነበረ ወንድ እንዲሁ ከመሬት ተነስቶ መጥቶ እንትን ሲል ትቀበላለች ብዬ አላስብም። የፈለገ ልትተዋወቁ ብዙ ነገሮችን አብራችሁ ልታሳልፉ ትችላላችሁ፣ ግን ካደረግከው ነገር አንፃር ሩታም እንደዚህ ዝም ብላ የምትቀበል አይነት ሴት ናት ብዬ አላስብም። ምናልባትም እንዳልኳችሁ ይሄ ቪዲዮ ከተቀረጸ አንዱ ለሶስት ወይም አራት ቀናቶችን ወይም አብርሃም ከአዲስ አበባ ወጥቶ ወደ ቡታጅራ በመጣበት አጋጣሚ የተቀረጹ ቪዲዮዎች ይሆናሉ የሚል የራሴ ግምት አለኝ። ይሄ የኔ ግምት ነው። ምናልባትም ነገና ከነጎዲያ ናይቼ በቃ ደስ የሚል ነገር ተፈጥሯል ብዬ እንደወስን እድሉ እንዲሰጠኝ እፈልጋለሁ። ያው እየተወዛገብኩኝ ስለሆነ ማለት ነው። ለማንኛውም እናንተ የሚሰማችሁን ስሜት ኮመን ሴክሽን ላይ ያስፍሩልኝ። ይሄ የኔ አስተሳሰብ ነው ማለት ነው። የእናንተንም አስተሳሰብ አይቼ ደግሞ እስኪ ያለውን ነገር ደግሞ ቼክ ለማድረግ እንሞክራለን፣ ለማጥራት እንሞክራለን። ይመቻችሁ። ደህና ደሩልኝ። ነገ በአዲስ መረጃ እንገናኛለን። ነገ ምን ይፈጠር ይሁን ደግሞ አብረን የምናየ ይሆናል። ይመቻችሁ።